የምስራች፣ የምስራች አለ አርፈዋል። እንዴት? አባቱ ደስ የሚል ቀን ነው። በእናታች ቀኔን አሳመረው አይል አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ግን ከካም ይሄን ልጅ ጋይ ሲስኪ ያለበትን ቦታ ጠቁሚ። አንተ በአባታችን በሀጂ ሞት፣ በሀጂ ኡመር እንድሪስ እኔ ክርስቲያኑ በምወዳቸው በእኚህ አባት አንተ በሳቸው ሞት ቀለድክ። መድኃን ያለ ምስክሬ ነው። ጋይስ ያለበትን ቦታ ጠቁሚ ፈልግ፣ ሆን በእናታችሁ ሼር፣ ኮፒሊንክ፣ ሪፖስት፣ ዲዩት አድርጉ ለሁሉም ለእስላሙም ለክርስቲያኑም እንዲደርስ፣ ኮፒሊንክ፣ ሪፖስት ሼር አድርጉልኝ ጋይስ። አሞኛል ሲሉኝ ሄድን። ከዛ በኋላ በየጊዜው ዱዓ ይደረግ ነበር፣ ወደ ሚዲያ አልወጣም። ኡስታዝ አቡበከር አህመድ በጥና ታሞ እያለ እሳቸውም ታሞ አሁን ጀናዛቸው ከወጡበት ሆስፒታል ገብተው ነበር። በአጋጣሚ ሚዲያ ላይ እንዲወጣ ስላልተፈለገ ነው። ከዛ ተሽሏቸው ወደ ቤት ገቡ። ወደ ቤት ተችሏቸው ከገቡ በኋላ እንደገና ሲያማቸው ተመልሰው ገቡ። ከዛ በኋላ እንግዲህ በሀያት አልወጡም ማለት ነው እና ከታመሙ አንድ አስራ አምስት ቀን እንደዛ አካባቢ ይሆናል ጉዳዩ እየጠናባቸው ከመጣና ሁልጊዜም እኔ በጣም ብዙ አመት ነው ከእሳቸው ጋር ሁኜ ከመኖር እኔ ከእሳቸው ጋር ስኖር ኸይርን እንጂ አንድም ቀን መጥፎ ነገር አይቼ አላቅም። ለዑመት መጨነቅ፣ ለሀገር መጨነቅ፣ ለአንድነት መጨነቅ፣ ዲን ሲነካ የበለጠ ያ ሰሀበውን ዑመር የሚያስታውሱን ሀይለኝነታቸው ይነሳል። ይህ በሰውንትን አይሉም፣ በጣም ጀግና በዚህ ላይ ትሁት ሰውን በኩልይታ የሚያዩ አይነት ሰው ናቸው። ሚዲያ ላይ እየተራከበ ያለው ነገር ግን እኔ ማላቃቸው ሌላ ሌላም ዑመር ነው እንደዚህ እያሉ ያሉት እንድል የሚያደርግ ነገር አለው። አላኩል ያህል ግን የከሰር ነው ወኛለን አብሶ እኔ ልጅ አ ኮሜንት ላይ ክፉ ንግግር ምትጽፉ አላህን ስብሓንሁ ወተዓላ ንፍሩ ለምን ማየል ፊ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ ነው። እኛ እዚ ጋ አላሁ ረቡልዕዛ የርሓማቸው ብዙ ሰዎች ውስ እሳቸውን በጣም ማጣታችን ሁላችን ማክሰሮናል። ከባድ የሚያደርገው አብሶ ለኔ ልጅ ስትወኝ፣ ቤተሰብ ስትወኝ የሚያጽናና ሰው አለ በዙሪያ የሚመጣው ሰው ሁሉ ያጽናናሻል እንደ ልጅ እንደ ቤተሰብ አባቱን እንዳጣለሽ ብዙም ያጽናና ሰው አለ። እኔ ግን ያ ሁሉ ህዝብ ባለበት በጣም ከባድ ከባድ ቀን ነበር ያሳለፍኩት። በጣም ከሚባለው ይህን ቦታ ከገዙት 26 ዓመት ነው የሚገርምሽ፣ 26 ዓመቱ ነው። ደሴት ነው የሚመስለው ቦታው፣ ስፋቱ 10 ሺህ ካሪ ሜትር ነው። 10 ሺህ ካሪ ሜትር ቦታ ገዝተው ከ26 ዓመት በፊት የሚገርመው፣ ካርታ ሳያወጡለት። ነገር ግን የእሳቸውን ቦታ ካርታ ሳያወጡ በጣም ለብዙ መስጊዶች ካርታ ሲያወጡ ነበር የኖሩት። ትዝ ብሏቸው አያውቅም። ያ ቦታ ማለት ነው። ለዚህ ቦታ ካርታ መጠየቅ የጀመሩት አሁን የአዲስ አበባ ከንቲባ ክቡርት ታከለው በነበሩ በሰዓት ነው ጥያቄ መነሳት የጀመሩ። የሚገርምሽ ከ10 ሺህ ቦታ ደግሞ 1500 ምናምን ቆርጠው 8500 ነው ካርታ የተፈቀደው። ይህ ቦታ በጣም ሰፊ ነው። ያ ቦታ ታዲያ ሀሪማ ነው። በጣም ብዙ ደረሶች አሉበት፣ ከዛው የሚቀለቡ ከዛው የሚቀሩ ማለት ነው። በዛ ላይ ከዛ ቦታ ላይ ተቆርጦ የራሳቸውን ቦታ ነው ለቀብር ወቅፍ ያደረጉት። ቀድመው ተዘጋጅተው ነበር። ይህ የሚባለው ነገር በሙሉ ሌላ ነው እና እኛ እኔ ማላቃቸውን ሰው እንደሚያወሩላቸው እስከ ምን ድረስ ነው እየተወራ ያለውና በጣም አስቀያሚ አስከፊ የሆነ እንዳናዝን ሁሉ እያደረጉ ነው። ይህ ከባድ። ቤታቸው ግቢ ውስጥ አይደለም፣ ቦታቸው ግቢ ነው። በጣም ሰፊ ነው ስፋቱ የምንሽ ስምንት ሺህ ምናምን ካሬ ሜትሩ የታጠረ በጣም ሰፊ ቦታ ነው። ታዲያcl ቦታ ላይ ለመኖሪያዎች የተሰሩ የተወሰኑ ቦታዎች አሉ። መስጊድ መሀል ላይ ያለው ሰፊ ቦታ ባዶ ቦታ አለው። እንዲሁም ደግሞ ለጋራጅ ለጊዜው የተከራዩ አሉ። እንደገና ደግሞ አካባቢው ላይ የለማ ያለ ሰፈር ስለነበረ የባህር ዛፍ እንጨት መሸጫዎች ስምንት አምስት መቶcl አስቢው፣ ምንም ችግር የለበትም። በእኔ መጀመር ስለምፈልግ ነው አሉ እሳቸው ይህ ቦታ ቀብር ነው የሚሆነው ታዲያ መጀመሪያ የምቀበርበት እኔ ነኝ በእኔ እንዲጀምር ስለምፈልግ ነው ብሎ ውስያ ሁሉ አስቀምጠዋል እያንዳንዷ መረጃ ነገር ግን እነሱ በሚፈልጉበት መንገድ ነው ውስጥ እያደረጉ ያሉት ብቻ ከባሩ ከባድ ነገር እያደረጉብን ነው ከሀዘናችን በላይ ተጨማሪ ሀዘን አላህ ቅሙን ይስጠን ማለት እፈልጋለሁኝ ከሰር ነው ያጣነው እኛ ምን አይነት ትውልድ እንዳለ በደንብ አሳይቶናል የሳቸው ሞት የሳቸው ሞት በጣም ብዙ በሽተኞችን የሳቸው በሽታ በጣም ብዙ በሽተኞችን እንድናይ አድርጎን ነበረ ሰሞኑን የእሳቸው ሞት ደግሞ በቃ በህይወት ጅስማቸው ብቻ እየተንቀሳቀሱ ሩሓቸው የሞቱ ሰዎችን ብዙ ሰዎችን እንድናይ ያደረገን ይመስለኛል ይህ በጣም አስደንጋጭ ቪዲዮ ነው ፈተናው ትልቁ ፈተና ከዚህ ጀምሯል መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ የሽርኩ ጅማሩ ይሄ ነው አላህ የሽርኩን መጨረሻ እንዳያሳየን ግንዶ አድርጉ የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሀጂ ዑመር ቤተሰብን ሙፍቲ ሀጅ ዑመር ከህዝብ ጋር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብሎ ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ሀጅ ዑመር ከዛሬ አምስት ዓመት በፊት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት አምስት ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድን ነው ያልተቀበረው ሌላ ሰው እዛ ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂል አዚም የምትጣሉት ከአላህ ጋር የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ጀመረ እየተሰገደ ነበረ ላለመስገዱ ምንም ወስትና የለንም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም። ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች